አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። ፕሬዚደንት ትራምፕ ለቲክቶክ የሰጡት የጊዜ ገደብ እየተጠናቀቀ ነው። እነዚህንና ሌሎች መረጃዎችን ይዤ ቀርብ ያለው፣ አብረን እንቆይ። በቅድሚያም አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን አምስት የኢቢኤስ ቴሌቪዥን ሰራተኞች በዛሬው ዕለት ፍርድ ቤት አቀረበ። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ የጠየቀውን የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በስምንት ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከስምንቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ሥራ አስኪያጅና የመገናኛ ብዙሃን አንዱ ባለድርሻ የሆኑት አቶ ነቢዩ ጥዑመ ልሳን በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርበው የዛሬ ሂደትን ተከታትለዋል። በመጋቢት 17 2017 ዓ ም በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ አርብ፣ መጋቢት 19 ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ስምንቱ ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ይገልጻል ሲል ኢትዮ ኢንሳይደር ዘግቧል። በሌላ ዜና ስንመለስ ፕሬዚዳንት ትራምፕ ለቲክቶክ የሰጡት የጊዜ ገደብ እየተጠናቀቀ ነው። የአሜሪካው ፕሬዚዳንት ወደ ስልጣን እንደመጡ በመጀመሪያ ከፈጸሟቸው ስራዎች ውስጥ አንዱ ቲክቶክ ላይ ተጥሎ የነበረው እገዳን እንዲነሳ ማድረግ ነበር። በዚህም መሰረት ይህ በቻይና ባለቤትነት የሚተዳደረው አፕሊኬሽን በአሜሪካ ውስጥ ስራውን የቀጠለ ሲሆን የተሰጠው ጊዜ ገደብ አንድ ሳምንት ብቻ ቀርቶታል እስከ ኤፕሪል አምስት ቀን ገደብ የተሰጠው ድርጅቱ በከፊል ለአሜሪካውያን ድርጅቶች እንዲሸጥ በሚል ቢሆንም እስካሁን በዚህ ጉዳይ ላይ ቁርጥ ያለ ነገር አልተገለጸም። እጣፈንተውም በተመለከተ የሚታወቅ ነገር ባይኖርም ባለፈው ወር ፕሬዝደንት ትራምፕ ከአንድ ጋዜጠኛ የቲክቶክን ቀነ ገደብ የማራዘም እቅድ እንዳላቸው ተጠይቀው ነበር። እሳቸውም ይመስለኛል የሚል አጭር መልስ ሰጥተዋል። በመሆኑም በቲክቶክ ላይ የተጣለው እገዳ እንደገና ሊራዘም እንደሚችል ኦስቲን አሜሪካ ዘግቧል። የጀርመን ባለሥልጣናት የኤርትራን መንግሥት የመገልበጥ ዓላማ አንግቧል ባሉት ብርጌድን አመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በስድስት ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። በተለያዩ የውጭ አገራት ውከትና ብጥብጥ አስነስቷል የተባለው የኤርትራ መንግሥት ተቋሚ በጀርመን ሕግ መሠረት በሀገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቢ ሕግ ጽህፈት ቤት በመግለጫው ማስተዋወቁን አሶሽትድ ፕሬስ ዘግቧል። ቢያንስ ላለፉት ሶስት ዓመታት በጀርመን በሚገኘው የብርጌድን ሐመዱ ቅርንጫፍ ከፍተኛ ኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽህፈት ቤቱ አትቷል። ኤርትራን እየገዙ ባሉት ፕሬዚዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞ ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች ደም አፋሳሾች እየታዩ ነው። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከአገር ለማባረር ያለመሆን ረቂቅ ህግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። በተጨማሪም የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ኤርትራውያን በሦስተኛ ሀገር አድርጎ ወደ አፍሪካ የሚመልሱበትን ፕሮግራም አጽድቋል። ለንደንን ጨምሮ በተለያዩ አገራት የሚነሱ የደጋፊዎችና የተቃዋሚዎች ግጭት የተነሳ ዩናይትድ ኪንግደም ባለስልጣናት ኤርትራውያን የሚያከብሩትን ሁለት ፌስቲቫሎች ሰርዘዋል። የጀርመን አቃቢያነ ህግ ተጠርጣሪዎቹ በቡድኑ ውስጥ ከፍተኛ የኃላፊነት ቦታን እንደያዙ ምርመራዎች ይጠቁማሉ ሲል ቢቢሲ ዘግቧል። ክቡራን አድማጮቼ ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ሰብስክራይብ በማድረግ ቤተሰብ የሆኑ ለአሁኑ አበቃል።